አሰላሙ አሊኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የዩቱብ ቤተሰቦቼ? ዛሬም በአዲስ ቪዲዮ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዛሬ ላካፍላችሁ የመጣሁት በቤታችን ውስጥ በቀላሉና በተፈጥሮዊ መንገድ አቼቶና ቀረፋ በመጠቀም ወባን እንዴት መከላከል እንደምንችል እንመለከታለን። እንደ ወባ ከመሳሰሉት ትናንሽ ነፍሳትና ትንኝ በሽታ ራሱን መጠበቅ ያስፈልጋል። ወባ በጣም አናዳጅ ትንኝ ስትሆን አንዴ በወባ ከተነከሱ በተነከሱበት ቦታ የማሳከክ ስሜት ሲኖረው፣ እንዲሁም አደገኛ የሆነው ለወባ በሽታ ሊያጋልጠን ይችላል። ስለዚህ በወባ ከመነከስ ራሱን መጠበቅ ያስፈልጋል። ብዙ አይነት ተፈጥሯዊ የወባ መከላከያ መንገዶች አሉ። ራሱን እንደ ተለያዩ ኬሚካል ሳያጋልጡ በቤቱ ውስጥ በቀላል ማዘጋጀት ይቻላል። ለዚህም የሚያስፈልጉት አቼቶ ና ቀረፋ ሲሆኑ ሁለቱም በቀላል መንገድ በየትኛውም ቦታ ልናገኛቸው እንችላለን። አቼቶ ከፍተኛ መጠን አሴቲክ አሲድ በውስጡ የያዘ ሲሆን ይህም ጸረ ባክቴሪያ፣ ጸረ ፋንገስ ና የመድኃኒትነት ባህሪ እንዲኖረው አድርጎታል። የአቼቶው ሽታ ወባዎች ይጠሉታል። በተፈጥሮ የሰውነታችን ጠረን ወባን ወደ ሰውነታችን የሚስብ ሲሆን አቼቶን በሰውነቱ ላይ በመቀባት ወይም ደግሞ ስፕሬ በማድረግ የተፈጥሮ የሰውነት ጠረናችንን ማስክ በማድረግ ወባዎችን መከላከል እንችላለን። ሌላኛው ወባን ለመከላከል የሚረዳን ደግሞ ቀረፋ ነው። ቀረፋ በውስጡ ፀረ ተዋሲያን በመባል የሚታወቀውን ሲናም አልዲሃይድ ውህድ የያዘ ሲሆን ይህም ለቀረፋው ጥሩ መዓዛ ወይም ሽታ እንዲኖረው አድርጎታል። ይህ አያሉ የቀረፋ ሽታ የወባዋን የማሽተት ስሜት በማደናገር ወበዋ እኛ ላይ እንዳታርፍ ያግዳታል። አሁን ደግሞ እነዚህ ሁለት ነገራቶችን እንዴት አንድ ላይ አዘጋጅተን እንደምንጠቀም እንመልከት። ሁለት ቀረፋ እንጨት፣ ግማሽ ሊትር ወይን፣ አምስት መቶ የሚል አቼቶ ና መቶ የሚል ወይን፣ አንድ አራተኛ የኩባያ ውሃ ማዘጋጀት። በመጀመሪያ ሁለት የቀረፋ እንጨት ና አቼቶን አንድ ላይ በመደባለቅ ከአንድ እስከ ሁለት ሳምንት ማስቀመጥ። ይህም የቀረፋው ሽታ ሙሉ በሙሉ ከአቼቶ ጋር እንዲዋሃድ ያደርገዋል። ከሁለት ሳምንት በኋላ ውህዱን በማጥለያ በማጥለል ባዘጋጀነው አንድ አራተኛ የኩባያ ውሃ ጋር በማደባለቅ የራሳችንን የተፈጥሮ የወባ መከላከያ ማዘጋጀት እንችላለን ማለት ነው። በቀላሉ ይህን ውህድ በቁርጭምጭሚት፣ የእጅ አንጓ፣ በአንገታችን አካባቢ ና የመሳሰሉት ወባ ልትነክሰን ትችላለች ብለን በምናስብበት ቦታ በመቀባት በተጨማሪም እንዳስፈላጊነቱ በተደጋጋሚ መቀባት ያስፈልጋል። ይህ ውህድ በቀላሉ በቤታችን ውስጥ ከማዘጋጀታችን ባሻገር ምንም አይነት የጎንዮሽ ጉዳት የለውም። እንዲሁም ይህ ውህድ ምስጋና ለቀረፋ ይሁንና ጥሩ የሆነ መዓዛ አለው። ስለዚህ ወባ ትንኝ በክረምትና ቅጠላማ ወቅት በብዛት ስለምትረባ፣ ለጥንቃቄ ያክል ይህን ውህድ ከቤቱ ባያጡ ይመከራል። ውድ አድማጭ ተመልካች ውቺ ከዛሬ ቪዲዮ ብዙ ነገር እንደተገነዘባችሁ ተስፋ አደርጋለሁ። በቀጣይ ጠቃሚ በሆነ ቪዲዮ እስከምንገናኝ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አጋርነታችሁን አሳዩኝ።